ስነ ስርዓት ነው። የምር በጣም ደሜ እየፈላ ነው ብሌ ነው ዝም ማሪያም ቪዲዮን እንሰራል ብዬ ያምኝ ዝም በል አብረን ሰላም ሰላም ንበላት እሺ፣ ሰላም ትል አብረን ንበላ። እስኪ አንድ ሁለት ሦስት ሰላም ሰላም። ውድ እና የተከበራችሁ የዩቲዩብ ተከታታዮቻችን እንደምን ናችሁ? ለድምጽ በጣም ይቅርታ አባ፣ ለጆሮ ይከብዳል። አረ ጉንፋን ያው ስላመመኝ ነው። እና ቤተሰብ እንዴት ናችሁ? ዛሬ እንግዲህ ሰላም ልንላችሁ መተናል። አባ ሰላም በላቸው እንጂ እሺ። ሰላም ፍቅሩ እናንተ ጋር ሁሉ ሶስቱንን መተናል። እናስተዋውቃችሁ ነው። ባባኔ ሰላም በላቸው። አንተን አዶኒያስ እባላለሁ በላቸው በላቸው እንጂ ማይ ኔም ኢዝ አዶኒያስ ዋን በል አዶኒ ቱ ስሪ ፎር ፋይቭ ልጅ እንግዲህ ከጆን ገብቷል ትላላችሁ። እንግዲህ ዛሬ ያው ባክስ ነገር ተችልና ለውድ ሰዎች ነገር ትንሽ ኖርማል ነው ትንሽ ቀዝቀዝ በተረፈ እኛጋ ነው ዛሬ እስኪ በምን አይዲያ ልንሰራ ነው ነው ያው ነገር ልናስለምደው

ባባ ይወራታሽ በል ወራታሽ በል ባባም እያለቀሰ ነው ምንድን ነው ቪዲዮ እየሰራን እኮ ነው እሱም በኋላ ተወራለ ማናት ደግሞ ከማን ጋር ነው ስራ ቪዲዮ ስራ እየሰራ እናፍቄያለሁ። እንደ ያው መቼም ስራ ወጥቶ ነው። ቆይ ማናት? ዝጋው ስልኩን። ቪዲዮ የሚባል ሲጀመር አንሰራው የሆነ ወከብ አለኝ ነው። ስራ እየሰራ ሲቀጠል ብሌ ምናምን ናፍቀኸኛል ማለት አልገባኝም። ግን የምር ነው አላልከኝም። ሲጀመር እኔ ኮንትራት የሚያሰሩ የሴቶች ስልክ ስልክ ላይ እንዳላይ ብያለሁ አይደለ? አይደለም አሞኝ እንዴ ውዴ ታዲያ ምን ያልኩኝ እሺ ውዴ እኔንም ውዴ እሷንም ውዴ እሺ ማሪ እንዴ እሺ ምንድን ነው እሺ ፍቅር ፍቅር ቀልድህን አቁም እንዴ ያማ እንዴ የት ፈልጊያን ቪዲዮ ሲጀመር ቀልደኛ ነው እንዴ ድርሰን ዝቃር ጋባ አይታኝ እኮ ስለማታውቅ ነው ናፍቀኛል ያለችኝ ሌላ ነበር እንዳልልህ ሁለተኛ ይሄንን ቀልድ እንዳታደግመው አንተ

ማርያም ፕራንክ። ውድ ቤት ሰዎች በጣም ይቅርታ። አይደለም ከእንቅልፍ ስንት ስለቅኝ ብዬሽ እንቅልፍ፣ አይደለም አሞኛል፣ እያየሀለው በቃ ይቅርታ። ይቅርታ በላት አባቴ፣ ይቅርታ በላት ድምጽ እየሰማሁ እንዴት። ስሟስ፣ እንዴት ትመጣለህ ታዲያ? በቃ እሱም በኋላ አስረዳሻለሁ። ግን እንዴት በጣም ነው የምትመጣው? ጥፊውን እንዴት አያችሁ? ሲያንስ ነው እንዴ። ትቀልዳለህ እንዴ? ጊዜ ደግሞ ተቆጥቶሻል። የምር ቤተሰቦች በስሰዓት የተባባልነው አባባን ዝም ብለን እስኪ አንድ ሁለት እስከ አስር የማስቆጠር አስለምጨዋለሁ በአማርኛ በእንግሊዘኛ ማለት ነው። እና እሱን ታይለንቱን እናሳይለን ተባብለን ዝም ብለን ከምንጠፋ ያው ገጠር ስለቆየን አይዲያ ያሰብሰብ አድርገን በአሪፍ ፋይዳ እስከምንወጣ ተባብለን የመጣ ነው እንጂ ቪዲዮ የመስራት ዓላማ የለኝም። ድምጼም እንትን እያለ ነው በጣም እና ብቻ አሁን ድንገት ጭራሽ ሌላ በሽታ ሌላ ይቅርታ፣ አይ ቅርታች ብያለሁ እኮ ይኸው፣ ይቅርታ። እኔ ከአንቺ ውጭ ማን ይናፍቀኛል? በሞት ፕራንክ ነው ብያለሁ። ለፕራንኩ ይቅርታ ብያለሁ። ኑ ሳሙኝ አንድ ላይ። ቆይ፣ አሁን ባባ አንድ ሁለት ክላስ ብለው ና አሁን ወደ መጣልበት ቪዲዮ ቤተሰብ አድሮኒ አንድ በል አንድ አንድ በልልኛ። ይሄ ሙድ ሲዝም ቤተሰብ ሁላችሁ እሺ ናቸው በላቸው፣ አይደል? ቻው በላቸው፣ አይደል? ቻው በል እንጂ። ይኸውልህ ቻው ቪዲዮውን ናማዚቻው ይበላቸው ቻው ቻው ቻው ቻው እኔ ጎረምሳ እና ቤተሰብ በቀጣይ ቪዲዮ እስከምንመጣ መልካም ቀን መልካም ጊዜ እንወዳችኋለን። ላይክ ሰብስክራይብ ያደረጋችሁ አበረታቱ። ለፕራንኩ ደግሞ እሰራ አለታለሁ። ግድር መመለስ ነው። ግን አባ እና እሺ፣ ችግር የለም ታታ ጀመረ እንደዚህ ይማርሽ። ባላስኪ አረ ጉንፋን አልፋታኝ ብሏል። እስኪ ኮሜንት ላይ አሪፍ መፍትሄ ካላችሁ ደግሞ ጻፍ ጻፍ አድርጉልኝ።